ቅድስት ቤተ ክርስቲያን ሥርዓት መሠረት በአብይ ጾም ውስጥ የሚገኘውን ሦስተኛው ሳምንት ምኵራብ ይባላል። በዚህ ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋለ ትምህርቱ በምኵራብ ገብቶ ማስተማሩ ይነገራል። ወዲያውም ደረሰን ለመምህርነቱን አርባ ሌሊት መዓልት አርባ ሌሊት መዓልት ጾመ እንደምን ሰነበታችሁ ተመልካቾቻችን። በዛሬው ዝግጅታችን የሕንጻ ቤተ ክርስቲያንን አተካከል የተመለከተ ዝግጅት ይዘን ቀርበናል። ዝግጅታችንን የምንጀምረው መጋቢ ሐዲስ ገብረ መድን ስለ ቤተ ክርስቲያን አጀማመር ጥንተ ታሪክ በነገሩን ይሆናል። ይህንን ከስር ጀምረን ካየ ነው በጣም ሰፊ ታሪክ ያመጣብናል። ካለመመላየት ነው የሚጀምረው። ቤተ ክርስቲያን ምድራዊት አደለችም፣ ሰማያዊት ናት። የምትታይ ብቻም አደለኝ፣ የማትታይም ናት የመትዳሰስ ብቻ ማይደለችም፣ የማትዳሰስም ናት። በሰማይም ናት፣ በመሬትም ናት። ለምሳሌ ሐረገ ወይን እንተ በምድ ስራው ይሃ ወሰማይ ይጾቂያ፣ ቤተ ክርስቲያንን ሲገልጻት ሊቁ ቅዱስ ያሬድ የወይን ሐረግ ቅርንጫፏ በሰማይ የሆነ ስሯ በመሬት የሆነ ይላታል። የወይን ሐረግ ቅርንጫፏ ወደ ላይ ይወጣል። ቤተ ክርስቲያን ወደ ላይ ከመላእክት ዘንድ አላት። ልክ ዓለም መላእክት ሶስቱ ይወራማ ይረር፣ የመቅደስ የቅድስ፣ የቅኔ ማህሌት ምሳሌ ናቸው። በውስጥ ያሉ መላእክት ደግሞ ዘጠና ዘጠኙ ነገደ መላእክት እያንዳንዳቸው የመዘምራን የዲያቆናት የጳጳሳት የካህናት የኤጲስቆጶሳት አምሳል አሉ። እነዚህ ሁሉ ወደ ላይ ያሉት ወደ ታች ይወርዳሉ፣ የታቾች ደግሞ ወደ ላይ የማይወጡ አሉ። እንደዚህ ሁሉ ቤተ ክርስቲያንም ከላይ ያሉት ጳጳሳት የዲቁና ስራ መስራት ይችላሉ፣ ዲያቆናት ግን የጵጵስና ስራ መስራት ስራ መስራት አይችሉም። ይሄ ሁሉ መጀመሪያው ምንድነው ካለ ዓለመ መላእክት ነው ቤተክርስቲያናችን። ለዚህ ነው ቤተክርስቲያናችን ምድራዊት አይደለችም ሰማያዊ ዓለም ነው ያልነው። ባለቤቱ ሲያስተምር ስለ ቤተ ክርስቲያን አንድነት ሲናገር በጎች አሉ፣ ዘጠና ሌሎች በጎችም አሉ፣ እዚህ ያልሆኑ ሌላ ቦታ ላይ ያሉ በጎች አሉ ይል ነበረ። ልክ ምእመናንን በጎች እንዳላቸው ሁሉ መላእክትን በጎች ብሏቸዋል። ማለት በሰማያዊ መቅደስ አሉ፣ ያ በሰማያዊ ዓለም ቤተ ክርስቲያኑ ላይ አሉ ማለት ነው። ህብረቱ ዓለም ማለት ነው። ስለዚህ መጀመሪያዋ የተጀመረችው ማምለክ የተጀመረው ባለመላእክት ነው። እግዚአብሔር ሶስቱን መላእክት ሰማያት ሲጸራ በመቅደስ አምሳል ነው የቅድስ የቅኔ ማኅሌት የመቅደስ አምሳል አድርጎ ሰራላቸው። መላእክት እዚያ ያመሰገኑ ያችን ህብረት መቼ ገለጻት? ደግሞ በገነት ነው የገለጻት። ባጭሩ ሰፊ ታሪክ ስለሚሆን በገነት ገለጻት። በዘመን ኦሪት በመካከላችሁ አድር ዘንድ ቤተ መቅደስ ስሩልኝ በማለት የተናገረው አምላካችን እግዚአብሔር አስቀድሞ ድንቅ የሆነውን የመቅደሱን የአሰራር ምስጢር የገለጠው ለአዳም መሆኑን አበው ያስተምራሉ። የገለጻትም በገድለ አዳም ላይ እንደምናነበው ለአዳም ነው በዘፍጥረት ምዕራፍ ሁለት ላይ ቤተ መስፍን ነው አድርጎ ለአዳም ገነትን ሰጥቶታል። ገነት ላይ ለአዳም መካነ ጸሎት ነበረችው። ለይቶ ይጸልይባት ነበረ። ጊዜያት ያደርስባት ነበረ። እዚያች ጊዜያት ሳደርስ ነው ሰይጣንም ሄዶ በሃካ አዳም ንጉስ ሰማይ ወምድ፣ የሰማይና የምድር ንጉስ አዳም ሰላምታ ይገባል ያለው ጊዜያት ይዞ ስለነበረ ባለበት ሰዓት ነውና ጸሎት ይዞ ስለነበረ እኔ የምድር ንጉስ ነኝ የሰማይ ንጉስ ነኝ ብሎ አልሰማውም። ፍልጥ ያሩ የምድ ለይ አምላኪ ያለ የሰማይ ንጉስ ብሎ ስላለው ትቶ ሄደ። ህዋን ደግሞ በአንጻሩ ከዚያ ከመካነ ጸሎቱ ተለይታ ነበረ እዚያ ላይ ስላገኛት ድል ነሳት። ከመካነ ጸሎት ከቤተ እግዚአብሔር መለየትን ድል እንደሚያስነሳ አለ መለየትም ደግሞ በጎ እንደሆነ በአዳም ተረድተነዋል። በአዳም የተገለጸች መቅደስ ያን ጊዜ ተገለገሉባት። ኋላ ደግሞ ተለይቷት ወጡ። ያቺ የገነቷን መቅደስ ደግሞ ዳግም ደግሞ እግዚአብሔር ገለጻት ወደ ምድር ማምጥቶ አዳም ህዋን ከገነት ከወጡ በኋላ ኩፋሌ ምዕራፍ አራት ቁጥር አንድ ጀምሮ የምናገኘው ታሪክ አለ። አዳም ሉባንጃውን ከርቤውን እጣኑን አጤሰ መስዋዕት አቀረበ ተብሎ ይነገርለታል። ና ለአዳም ደብር ቅዱስ ላይ አንዲት ዋሻ ለይቶ ለእግዚአብሔር ጸሎት ያቀርብባት ነበረ፣ አምልኮ ይፈጽምባት ነበረ። ያቺ የመጀመሪያው በምድር ላይ አዳም የተከላት መቅደስ ናት። በገነት እንዳየ ሁሉ፣ ገነት ላይ ያደርገው ጸሎት የነበረው ጸሎት እንደጠቀመው ሁሉ መሬት ላይ መስርሷት ነበረ። ያንን ጸሎት ሲያደርግ ከእግዚአብሔር ድምጽ ሰምቶበታል። ተስፋ አግኝቶበታል። ቃል ቃልኪዳን ጭምር አግኝቶበታል። ያ በአዳም ጊዜ ያቺ እንደገና አምሳ አልነበረች፣ ያቺ እንጂ ፍጹም አልነበረችም። ግን ፍጹም ምስጢር ታሰጠው ነበር። ትንቢትም እንዲገለጽ ታደርግለት ነበረ እና ማምለክ ጀምሮ ነበር። ጣን ያጥናል መስዋዕት ሲዋል የመሳሰለው አቤልና ቃየል መስዋዕት ያቀረቡት እዚያ አካባቢ ላይ ነው። አቤል መስዋዕቱን እግዚአብሔር የተቀበለ እዚያ ላይ እዚያ ላይ ነውና ሊቆ አነሳፎድቅ ዛቲ መስዋዕት ክብርት ትትመሰል በዛቲ መስዋዕት ክብርት የአቤል መስዋዕት በክርስቶስ መስዋዕት ትመሰላለች፣ አለት እዚያ ላይ ስላለች ነው። የመቅደስ ምሳሌ ስለሆነች ነው። ከዚያም በኋላ እግዚአብሔር እንደፈቀደ መጠን በዚህ ነቢያቱ ጊዜው እየደረሰ አንድ ቀን እየመጣ ሲሄድ ነገሩን እያጎሉት እያጎሉት ይሄዳሉ። አማናዊ መቅደስ እስኪተካ ድረስ ጊዜያዊ መቅደስ እያጎሉት ነበረ። ምሳሌውን መቅደስ ያጎሉት ነበረ። የኖኅ መርከብ የቤተ ክርስቲያን ምሳሌ ናት። ኖ ሶስት ክፍል ያላት መርከብን ሰርቶ የሰውንና የእንስሳትን የአይዋፍን የአራዊትን ዝርያዎች ያተረፈው በዚያች በመርከብ ነው እና ያች መርከብ እግዚአብሔርና ሰው የተገናኙባት የሰው ሕይወት የተረፈባት የዳነባት፣ ያችም የአሁኒቱ ቤተ ክርስቲያን ምሳሌ። እንግዲህ በባህር የቀለጡት እነዚያ፣ በንፍር ውሃ የጠፉት አሁንም ወደ ቤተ ክርስቲያን ያልተሰባሰቡትን የሚመስሉ ናቸው። እነዚያ ምሳሌ ናቸው። እነዚያ የኖህ ልጆቹ እና እሱ በዚያች በመርከብ የዳኑት በቤተ ክርስቲያን ስርዓተ አምልኮት የሚኖሩት የምእመናን ምሳሌ ናቸው ብለን እንወስደዋለን። ከኖህ መርከብ የሚበርም አለ የሚበላም አለ ማይበላም አለ። በዚያው ደግሞ ወንዶች ልጆችን በቀኝ ሴቶች ልጆችን በግራ እሱ በመካከል ታቦት አጽመ አዳም ይዞ በመካከል ተቀመጠ። ስርዓተ ቤተ ክርስቲያን በሙሉ ቁልጭ አድርጎ አሳያት እና ያን ጊዜ ለእግዚአብሔር አምልኮቱን ፈጸመ ማለት ነው ኖህ። ቤተ ክርስቲያን የሚበሉም አሉ፣ ቅዱሳንም አሉ። የሚበሉም የቅዱሳን ምሳሌ ናቸው ማይበሉም አሉ፣ ገና በንስሐ አለም ያሉም አሉ፣ የሚበሩም አሉ፣ ይበቁም አሉ። ቤተክርስቲያን ማለት እነዚህ ሁሉ አሉባት። ልክ በቀኝ የቆሙ አሉ፣ በግራ የቆሙ አሉ፣ በመካከል የቆሙ አሉ። ቤተክርስቲያን ደግሞ በቀኝ የሚቆሙ አሉ፣ ካይናት ወንዶች፣ በግራ የሚቆሙ አሉ፣ ሴቶች፣ በመካከል የሚቆም አለ፣ ታቦቱ፣ ጽላቱ፣ መንበሩ መካከል ላይ የሚቆሙ ካይናቱ መቅደስ ላይ የሚቆሙ አሉ። ያንን ምስጢር እያጎላት ነው የመጣ። ከዚያ በኋላ አሁንም እየበለጠ። የበለጠ ይገልጻት ነበር ለኖህ በዚህ መልኩ እንደገለጸለት ሁሉ ለና አብርሃም ደግሞ በድንኳኑ ይገልጻት ነበረ። አብርሃም የወጣ የወረሩን ዘፍጥረት ምዕራፍ 18 ላይ ቁጥር ሰባት ጀምሮ የምናገኘው አብርሃም ያስተናገደባት የተስተናገደባት ቤት የመቅደስ ምሳሌ ነበረች። ስላሴን የተቀበለባት አራት ማዕዘን አላት። በአራቱ ማዕዘን ላይ የመጣ እንግዳ ሁሉ ይቀበል ነበር። ቤተ ክርስቲያን በር ሲሰራ በውጫዊ በር አራት በር ነው የሚሰራው። ይሄ አጥሩ ማለት ነው በምስራቅም በምዕራብም በሰሜን በደቡብ ይሰራል። እዚያ ላይ ስንደርስ ምን ይሆናል እንጂ የምስራቁ የካይናት መግቢያ፣ የምዕራቡ የአለማውያን የህጋውያን መግቢያ፣ የሰሜኑ የድናግል ወንዶች መግቢያ፣ የደቡብ ደግሞ የደናግል ሴቶች መግቢያ ነበረ። የአብርሃም ቤትም እንደዚያ አራት ማዕዘን ነበራት፣ ስላሴን የተቀበለባት ያ ስለሆነች ነው ከአብርሃም ቤት ስላሴ አሉ። ቤተ ክርስቲያን ስላሴ ማይደረ ስላሴ ነው ማይደረ እግዚአብሔር ነው ማለት ነው። አብርሃም እንዲያውም ምስጢሩን አጉልቶ አሳይቷል። ከቤቱ ስላሴ ሲመጡለት ቤት ግቡ ካለ በኋላ ሳራን ምላ ሶስት መስፈሪያ ዱቄት አምጥተሽ አንድ አድርገሽ ለጉሰሽ ጋግሪ፣ አንድ አድርጊው። ቢላቴናውን ደግሞ አንድ ወይፈን አምጥተህ ረዳው ስጋውን አርዳ አጎራ አርዳ አምጣ አለው። ይሄ ማለት ምስጢረ ቁርባን ነው። ይሄ ምስጢሩ ምስጢርነቱ ማለት ነው። ህብስቱ ተለውጦ ስጋው ለዚያየር መሆኑን ለማጠየቅ ስጋ አርደህ አምጣ አለው። ስጋው ደግሞ ህብስትነቱን ሳይለቅ እንደሆነ ለማጠየቅ ሳራን ደግሞ ህብስት አድርገህ አምጫላ ሁለቱን ምስጢር አሳያል አሳየባት ቤተ ክርስቲያን ስጋው ደሙ እንደሚለወጥ ለአብርሃም ነው የሰጠው፣ ያን ጊዜ ማለት ነው። ይሄንን ምስጢር አሳይቶባታል። እንደገና አሁንም እያጎላት እያጎላት እየገለጻት ነው የመጣው። በሙሴ ዘመን ደግሞ በሙሴ በግዘፍ ታየ። ቤተ መቅደስ ተብሎ ሶስት ክፍል ድንኳኑ ተሰፍቶለት ተሰርቶለት ቅኔ ማህሌት፣ ቅድስት፣ ቤተ መቅደስ ሆኖ በደብተራ ኦሪቱ በሙሴ በአሮን የአገልግሎት ዘመን ከዚያ ተጀምሮ ህንጻው የተሰራው ደግሞ በእንጨት በዝግባ በግንባታ የተከናወነው ደግሞ በሰሎሞን ነው የሚታወቀው። የሰሎሞን ቤተ መቅደስ ነው እንግዲህ ኢየሩሳሌም ላይ የተሰራው ማለት ነው። ያ ነው መነሻው። ከዚያ የሚቀድም አለ እርግጥ የያይቆብም በፍኖ ተለዛ በዘፍጥረት ምዕራፍ ሀያ ስምንት ከቁጥር ሀያ ጀምረን በጠቅላላ ብናየው ሙሴ ወደ ማን ነው ያይቆብ ወደ ሎዛ በሚሄድበት ጊዜ ረጅም ሰላል ተተክሎ ያየባት መላይ ሲወጡ ሲወርዶ ያየባት ያቺ የመቅደስ ምሳሌ ናት፣ የቤተ ክርስቲያን ምሳሌ ናት። የያዕቆብ ዘይት አፈሰሰባት። ዘይት አነጽ ቤተ እግዚአብሔር፣ የእግዚአብሔር ቤት እዚህ ይሰራል አለ ይላል። ዛሬ ቤተ እግዚአብሔር ሲሰራ ዘይት አነጽ ቤተ እግዚአብሔር፣ መጀመሪያ የእግዚአብሔር ቤት እዚህ ይሰራል ተብሎ ነው መሰረት የሚጣለው ማለት ነው። የያዕቆብ የቤተ ክርስቲያን መሰረት ጥሎ ነው ያለፈ። እንዲሁም የሐዲስ ኪዳን መሰረት እዚህ ላይ ነው የጣለው የያዕቆብ ያያት እንዲያውም በብሉይ ኪዳን ካለው ይልቅ የሐዲስ ዳን መቅደስ አምሳለ ከመሰላሏ ላይ ደግሞ ንጉሥ ተቀምጦ ነው ያየው። መሰላሏ የመቤታችን ምሳሌም ትሆናለች፣ የቤተክርስቲያን ምሳሌ ናት። ንጉሥ ቤተክርስቲያን ጉልላቷ እግዚአብሔር ነው። ጉልላቷ እግዚአብሔር ወልድ ኢየሱስ ክርስቶስ ነው፣ መጨረሻዋ ማለት ነው። እና ቤተ ክርስቲያን ዘይት አፈሰሰባት። ቤተክርስቲያን ይሰራና በቅብዐ ሜሮን ነው የሚከብረው። ቅብዐ ሜሮን መቀባት እንዳለበት በዚያ መክበር እንዳለበት ያዕቆብ ይልቃና ወጣሳት ምሳሌ፣ ድንጋይ የመቅደስ ምሳሌ፣ መሰላሏ የረዴቷ ምሳሌ የያዕቆብ ዘይት አፈሰሰባት ቅባ ሜሮን ቀባት ማለት ነው። ቤተ ክርስቲያን እንዲህ አከበራት። በኋላ ደግሞ እግዚአብሔር የበለጠ ሊገልጻት ፈለገ። ቤተ ቤተክርስቲያን ሙሴን ምን አለው? ሙሴ ሙሴ በል ምስጢር አሳያለ ወደ ደብረሲና ውጣ ደብረሲና አሳያለሁ ካለ። ወደ ሰባት የሰዓት መጋረጃ የተጋረደ ዘፍጥ ዘፀአት ምዕራፍ 3 ላይ ቁጥር ጀምሮ የምናገኘው በጎችን ሲጠብቅ አየ ገባ። ሰባት የሰዓት መጋረጃ አለ። ያንን ገብቶ ተመለከተ። እግዚአብሔር ጫማህን አውልቅ አለው። ቤተ እግዚአብሔር ፍራት አስተማረው በቃ ስራት ጫማ ማውለቅ እንደሚገባ ያንን ስርዓት ካስተማረው በኋላ ለሙሴ ሙሉ ምስጢር ነበልባል ከሐመልማል ተዋህዶ አይዬ ቤተክርስቲያን፣ አሁን ነበልባል እና ሐመልማል አላት። መለኮትም ትስብእቱም በተዋህዶ ይነገርባታል። ነበልባሉ አንዱ የብሉይ አንዱ የሐዲስ ምሳሌ ነው። ብሉይና ሐዲስ ሳይጠፋፉ አንዱን አንዱ ሳያጠፋው በተዋህዶ ማለት ብሉይ የሐዲስ ትርጓሚ ሆኖ ሐዲስ ደግሞ የብሉይ ምስጢር ሆኖ ይሄዳሉ ማለት ነው ቤተክርስቲያናችን እንዲያውም አባቶቻችን ጫማህን አውልቅ የሚለውን ሲተረጉሙ ብሉይ ሐዲስ ከሚነገርበት ቦታ ጫማ አድርጎን አድርጎ መቅረብ እንዳይገባ ለማጠየቅ ነው የተረጎሙት። ያ ምስጢር የተነገረባት የመቅደስ ምሳሌ ስለሆነች ነው። ሙሴ እግዚአብሔርን ድምጽ የሰማባት እግዚአብሔርን ቃል በቃል ያናገርባት ቤተ መቅደስ ስለሆነች ነው። በቤተ መቅደስ ማነጋገር ይቻላል፣ ማየት ይቻላል። በጎ መሬት ሚላት ይችን ነው። እንዲያውም ከዚያም በኋላ ሙሴን የበለጠ ሊገልጽለት ፈለገ። ዘጸአት አሁን ምዕራፍ 25፣ ምዕራፍ 26፣ ምዕራፍ 27 እነዚህ ሁሉ የመቅደስ አሰራር ናቸው። ሙሴ መቅደሱን ስራው ምስራውም እንዲህ እንዲህ አድርገ ነው፣ በዚህ መልኩ ስራ ብሎ ሙሴን ነገረው። ከዚያ በኋላ ሙሴ መቅደስን ደብተራ ኦሪትን 20 30 ክንድ አድርጎ 20 ክንድ መቅደስ፣ 10 ክንድ ቅድስተ ቅዱሳን ብሎ እንዲሰራው አድርገው እዚያ ላይ ስርዓት ነበረው ሙሉ ምስጢሩን ትርጓሚውን ለመተርጎም በጣም ሰፊ ያለ ግን ያንን ሰርቶ ሲጨርስ ከላዩ ላይ ብርሃን ይወርድ ነበራ። ቤተ መቅደስ ሰርቶ ከተጨረሰች ከከበረች በኋላ ብርሃነ መለኮት፣ ብርሃነ ምስጢር፣ ብርሃነ ስጋው ደሙ፣ ብርሃነ ልጅነት አለባት። እንደዚያ ነበረች አምልኮቱ ይፈጸምባት ነበር። ከዚያ ጀምሮ አሁንም እየወረደች እየወረደች መጣት። እንደገና ደግሞ የበለጠ ሶሎሞን ደግሞ ገለጻት። አሁንም የበለጠ ህንጻ ሰርቶ ገለጻት። ሙሴ በድንኳን የገለጻትን ሶሎሞን ደግሞ አንደኛ ነገስት ምዕራፍ ስድስት ምዕራፍ ሰባት እነዚህን ብንመለከታቸው ሶሎሞን ቤተ መቅደስን ሰራ። ዳዊትም ተመኙተ ነበር አልሆነለትም፣ ግን ሶሎሞን ሰራ አነጸ። እልፍ አባግ ሰዋበት መስዋዕቱን አቀረበበት። እግዚአብሔር ምን አለው? ለሶሎሞን ተገለጸለት አነጋገረው። አንተ እንዳንተ ያለ ካንተም በኋላ ካንተም በፊት ጥበበኛ አይነሳም ብሎ ያገኘው ምስጢሩን። የሶሎሞን ምስጢር መቅደስ ላይ ነው የተገኘው። አምልኮቱ ስለፈጸመና መቅደስ ላይ ያለው ምስጢር ቤተክርስቲያን ላይ ያለው ምስጢር ባጭርም ይነገር አይደለም በዚህ መልኩ እያለ እያለ መጣ በሐዲስ ኪዳን ደግሞ ራሱ ባለቤቱ ነገሮችን በሙሉ ወደ ፍጹም ወደ ፍጻሜ አደረሳቸውና በቤተልሔም ነው የገለጻት መቅደስ አምልኮት የተመጀመረው። በሐዲስ ኪዳን በዋናነት ቤተልሔም ላይ ነው። ቤተልሔም ላይ እንዴት ተጀመረ? እመቤታችን ክርስቶስን ስትወልደው ክርስቶስ እንደ ታቦት ሆነ። መላእክትም ደቂቀ አዳም አንድ ላይ ተገኝተው ቤተልሔም ላይ አመሰገኑ። ቤተልሔም አማናዊ መቅደስ ሆነች። እዚያ ላይ ተዘመረባት፣ ተደሰሰባት፣ መልአኩም የምስራች ተናገረባት። ቤተ ክርስቲያን እንዲሆነችና አምልኮቱ ይጀምር ነው። ከዚህ ጀምረን ነው ማለት ነው። በዋናነት ኦሪት የጀመረችውን የፈተለችውን የለበሰችው ቤተ ክርስቲያን ናት። ቤተ ክርስቲያን ቤተ ክርስቲያን ታጽፈቶ ነውና፣ ቤተ ክርስቲያን ደግሞ በፊልጵስዮስ የመጀመሪያዎቹ ክርስቲያኖች ገና በአንደኛው ምዕተ ዓመት ባንደኛው ምዕተ ዓመት መጀመሪያ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ይህን በፊልጵስዩስ ለሐዋርያት የሰራላቸው በተለያየ ቤተ ክርስቲያን ታሪክ ውስጥ የምናገኘው ነው ማለት ነው። የህንፃ ቤተ ክርስቲያን አሰራር ሚስጥራትን ያዘለ እንደ መሆኑ መጠን ህንፃ ቤተ ክርስቲያን ሲተከል አብረው የሚሰሩ የቤተ ክርስቲያኑ አካል አሉ። እነዚህም ሚስጥራትን ያዘሉ መሆናቸውን አበው ይናገራሉ። አንድ ቤተ ክርስቲያን ቤተ ክርስቲያን ነው ተብሎ ነው ተብሎ የሚታመንበት ለአገልግሎት የሚበቃው ለአገልግሎት ክፍት የሚሆነው የሚባረከው በመጀመሪያ አመሰራረቱን ተከትሎ ነው። አመጣጡ አመሰራረቱ ቤተ ክርስቲያን ለመሆን ሊቀ ጳጳስ ፈቅዶ ነው ፈቅደው ነው መሰረት ድንጋይ ጥለው ይሰራ ብለው ፈቃድ ከሰጡ ያ ቤተ ክርስቲያን እየተሰራ ነው ይባላል። ተሰርቶ ሲያበቃ ደግሞ ዛሬ ህንፃ ቤተ መቅደሱ ተፈጽሞ ቅዳሴ ቤቱ ይከበራል ሲባል ደግሞ ይህ የምታዩት ቤተ ክርስቲያኑ፣ ቀጥሎ ቤተ ልሔሙ፣ ቀጥሎ ግብር ቤት ሶስቱ ሲሟሉ ይቀደሳል። እነዚህ በሌሉበት ቤተ ክርስቲያን አይባልም፣ ህንጻ ቤተ ክርስቲያን። እውነት ለመናገር በጣም የተቸገርንበት ዘመን ቢኖር አሁን ነው። የቤተ ክርስቲያኑ የምስጢር መሀንዲሱ ሳይጠራ የህንጻ መሀንዲሱ እየተጠራ ቤተ ክርስቲያን ና ምስጢሯ ና ህንጻዋ ሳይገናኝ ሄደብን ያለበት ጉዳይ ነው ያለና በጣም አስቸጋሪ ጉዳይ ማለት ነው። ቀድሞ ቤተ ክርስቲያን ሲሰራ ይለካል፣ ቦታው ይመጠናል አጥሩ ይይዛል ወይ ብሎ የቤተክርስቲያኑ የሚያርፍበት ቦታ አይደለም የሚመጠን የነበረው። እርግጥ አሁን ውድነቱም ሊኖር ይችላል። ከዚያም ባለፈ ቤተክርስቲያን ሁለት አጥር አላት። አንዱ አድማስ ግቢ የሚባል አጥር አለ፣ አንዱ ናየብ ግቢ የሚባል አጥር አለ። አድማስ ግቢ የሚባለው አጥር ከመጀመሪያው አጥር ነው። የመጀመሪያው አጥር አራት በር አለው ይታጠራል። ያ እንደ አድማስ ነው የሚቆጠረው። ከአድማስ ግቢ ያለው ሌላ አለም ነው አለመስላሴ ልክ ከአድማስ በኋላ አለም እንዳለው አለመስላሴ እንደሆነ ሁሉ ከዚያ በኋላ ሌላ አለም ነው ማለት ነው። ከአድማስ ግቢ ቀጥሎ ናየብ ግቢ ይባላል። ሁለተኛው አጥር ማለት ነው። ይሄ ናየብ ግቢ ደግሞ አብዩ ውቅያኖስ ወደዚህ ምድር እንዳይደፋ ጋርዶ የያዘ ተራራ ነው የዚያ ምሳሌ ነው። ቤተክርስቲያን አለምን ቁጭ አድጋ የምታሳይናት። ከዚያ በኋላ ደግሞ እንደገና ከናየብ ግቢ ቀጥሎ ደግሞ ቤተክርስቲያን ይሰራል። ቤተክርስቲያኑ ደግሞ ሲሰራ ታዛ ይሰራለታል። ቅዱስ ቅድስት ይሰራለታል፣ መቅደስ ይሰራለታል። እነዚህ ሶስት ክፍሎች ይሰራሉ ማለት ነው። በእነዚህ መልኩ ያስተናግዳል። የመጀመሪያው ምስጢሩ ምሳሌያቸው እያንዳንዳቸው ያንዳንዳቸው አላቸው። የመጀመሪያው አጥር የዚህ አለም ምሳሌ ይሆናል። ሁለተኛው አጥር አድማስ ገናጀብ ግቢ የመንግስት ገነት ምሳሌ ይሆናል። ቤተ ክርስቲያን የመቅደስ ምሳሌ የመንግስተ ሰማያት ምሳሌ በሁለተኛው ምሳሌ ደግሞ እንደገና ቤተክርስቲያን ታዛው የዚህ አለም ምሳሌ ይሆናል። ቀጥሎ ያለው ደግሞ የገነት ምሳሌ ነው። መጨረሻዋ መቅደሷ ደግሞ የመንግስተ ሰማያት ምሳሌ ይሆናል። ክህነት የሌለው ሰው ወደዚያች መግባት አይቻለው። ክህነት የሌለው መንግስተ ሰማያትም በጎ ትሩፋት ያልሰራ መግባት አይቻለው። የዚያ ምሳሌ ስለሆነች ማለት ነው። የሁሉ ምሳሌ አለባት። ከዚህ አልፎ በጣም ሰፊ አይላፍ ምሳሌ አለ። አብይ አምድ፣ ንዑስ አምድ፣ አብይ መስኮት፣ ንዑስ መስኮት አለ። አብይ አምድ መሰረት አለ አብይ አምድ አበይት ነቢያት የአበይት ሐዋርያት ንኡሳን አምድ የደቂቀ ነቢያት የሰባ አርድእት አብይ መስኮት የሐዋርያ የአበይት ነቢያት ንኡስ መስኮት የደቂቀ ነቢያት ምሳሌ ነው። አብይ መጋረዣ ንኡስ መጋረዣ አለ። መጋረዣ መጋረጃ የአረፍተ ዘመን ምሳሌ ነው። እንደዚህ የሚጮህ ዙሪያውን ኮልኮሎ አለ፣ ያለ ሳሩ አለ ሄሮድስ ያስፈጫቸው ህጻናት ምሳሌ የመሳሰሉ በጠቅላላ አይላፍ ምስጢር አለ። ይህንን ምስጢር ሊያሳይ የሚችል መሆን አለበት ቤተ ክርስቲያን ሲሰራ ማለት ነው። በጠቅላላ መስጢራት አሉ። መካነ ጸሎት፣ መካነ ተግሳጽ፣ መካነ ትምህርት፣ መካነ ምጽዋት አለው ቤተ ክርስቲያን ውስጥ። አዎ ከላይ መስቀል ጉልላት ያለው ምልክቱ አርማውንም አቀቶ ነው፣ ግን ምልክቱ ጉልላቱ መስቀል ሆኖ ከዚያ ቤተልሔምና የግብር መሰየሚያ ቤት፣ እነዚህ ሦስቱ ሲኖሩ ለመጀመሪያ ጊዜ የመጀመሪያ ቤተ መቅደሱ ተባርኮ ለአገልግሎት ክፍት ይሆናል። ከዚያ ቀጥሎ የሚሟሉ ቤቶች እንግዲህ አንድ አስር ቤቶች አሉት። ለቤተ ክርስቲያን ደጋፊ ቤቶች አሉት። ከዚያ ቀጥሎ ምን አለ? የሰበካ ጉባኤ ጽፈት ቤት፣ የሰንበት ትምህርት ቤት ጽፈት ቤት፣ የህዝብ ስብከተ ወንጌል የሚገለገልበት የምዕመናን የስብከተ ወንጌል አዳራሽ፣ የምእመናን ልጆች ሲመጡ የሚጠመቁበት የክርስትና ማንሻ ቤት። ሲታመሙ ምእመናን ያው እመቦ ዘይደዊ ምንክም አይደለም ጸቡ ቀሳውስተ ቤተ ክርስቲያን ነው የሚለው የቤተ ክርስቲያን ቀሳውስት ይጥራ ይጸልዩለት፣ የታመመ ቢኖር ይል የለም። በዚህ የጸበል ቤት ያስፈልጋል። ደግሞ ከዚያ ቀጥሎ የጸበል ቤት፣ ከዚያ ደጀ ሰላም ሙታን አርፈው የሚፈቱበት የሙታን መታሰቢያ የሚወጣበት ደጀ ሰላም፣ ከዚያ እቃ ቤት የነዋይ ቅዱሳቱ ማስቀመጫ እቃ ቤት፣ የነዋይ ቅዱሳት ማምረቻ ተግባረ እድ ይባላል። ደግሞ ስሙ ተግባረ እድ። ካህናት ቀሚሳቸውን ካባቸውን ሰፍተው ቆባቸውን ሰፍተው እንዲለብሱ ነው። በሊዋውያኑ የነበረው ትእዛዝና ስርዓት ጧፉን የሚያጠሙ የሚያዘጋጁ፣ የነዋይ ቅዱሳት ማምረቻ በጥቅሉ ቤት የአብነት ትምህርት ቤት ቤት ቀጥሎ የአብነት ትምህርት ቤት መንፈሳዊ ትምህርት ቤት፣ ከዚያ ደግሞ የእንግዶች ማረፊያ የካህናት የእንግዶች ማረፊያ ቤት። እነዚህን ሁሉ አጠቃሎ አስራ ሶስት ይሞላል። ግን ሶስቱ ቤተ ክርስቲያኑና ቤተልሔሙ ግሩ ቤቱ ሳይኖሩ ግን ቤተ ክርስቲያን ተብሎ አይቀደስበትም። ሲጀመር የአሁን ህንጻ ቤተ ክርስቲያን ሲሰራ ብቻ እንዴት ያምራል። እንዴው ቤተ ክርስቲያን አይኮረጅም። ቤተ ክርስቲያን ግሪካውያን ህሩት ገሊያድ ያክ ምስጢር ነው የሚኮረጅ ምስጢር ነው። በቃ አባቶቻችን ያስቀመጡልን በምስጢር ሊሰራ ይገባል። ቤተ ክርስቲያን በምሳሌ ሊሰራ ይገባል። መስኮት እንኳ ዝም ብላ አትቀመጥም። በቤተ ክርስቲያን አስራ ሁለት መስኮት የሚሰራበት አለ። ሀያ አራት መስኮት የሚሰራበት አለ። አስራ አምስት መስኮት የሚሰራበት አለ። ሰባ ሁለት መስኮት የሚሰራበት አለ። ቅዱሳን አባቶቻችን መሰረት ባደረገ መልኩ ሊተረጎም የሚችል ህንጻ እንጂ የማይተረጎም ህንጻ የለንም። በእኛ የሚተረጎም ህንጻ ነው ያለን እያንዳንዷ ነገር ማለት ነው። እንደውም አባቶቻችን አብይ መድረክ፣ ንዑስ መድረክ የዮሴፍ እና የኒቆዲሞስ ምሳሌ አድርገው፣ በዚያ ላይ በታች ላይ ያለውን የክርስቶስ ምሳሌ አድርገው ሲገነዙት ምሳሌ ያደርጋሉ። ከዚያ ላይ እናታችን ያለው መድረኩ ላይ የቆመው አምድ የሁለቱ መላእክት፣ አሃዶ ተራሰው አሃዶ ትርጋጸ አንዱ ከራጀ አንዱ ከግርግ ከግርጌ መላእክት በመቃብሮ ላይ ቆመው የነበሩት ሉቃስ ምዕራፍ ሀያ አራት ቁጥር አራት ላይ የተቀመጡ መላእክት ምሳሌ ነበረ። ይህም ሁሉ ምሳሌ ካላሳየ ትውፊት ካልጠበቀ ወደፊት ምሳሌ ቤተክርስቲያን ለማስተማር በጣም ይከብደናል። አሁን ራሱ ቤተ ክርስቲያን እንዲህ ነው ምስጢዱን ለመናገር በጣም ከባድ ነው። ስለ እሳተ ከላው ለመናገር፣ ስለ ማገሩ ለመናገር፣ ስለ አውራዡ ለመናገር ምሳሌነቱን ትተን አላለፍ ነውም፣ ትተን አላለፍ ነውም። እያንዳንዷ ምስጢር ነው። እንኳን እያቀርተው በጽሁፍ ራሱ እያሰፈረ ነው አደለም የድሮውን ዘመን የምናየው በታሪክ ባሉት ታንጸው ቀድመው በቆዩን አብያተ ክርስቲያናት ነው። ከመነሻው ቤተ ክርስቲያን በሰሎሞን ቤተ መቅደስ እንደ ምኩራበ አይሁድ ቅርጽ ሞላላ ሰቀላ ሆኖ ነው መጀመሪያ የተገኘው ቤተ መቅደስ ያንን በኢየሩሳሌም የነበረውን ቤተ መቅደስ አምሳል ቅዱስ ላሊበላ በሀገርህ ኢየሩሳሌም ትሆንልሃለች ተብሎ ላሊበላ የሰራው አብያተ ክርስቲያናት፣ እነዚህ የላሊበላ ውቅር አብያተ ክርስቲያናት የሰሎሞንን ቤተ መቅደስ ከዚያ በኢየሩሳሌም የነበሩትን የእነዛን ዲዛይን አምጥቶ ነው የተሰራው። ቀጥሎ ደግሞ በጎንደር ዘመነ መንግስት ጊዜ ክብ ቤተ ንጉስ የሚባል ቤተ መቅደስ ተሰራ። ከዚያ ክብ ቤተ መቅደስ በኢትዮጵያ በብዛት የጥንት ቤተ ክርስቲያን ክብ በመሆኑ ነው የሚታወቀው። ለአገልግሎትም ለምስጢራት አፈጻጸምም ለምእመናን ጾታ ምእመናን ጾታ ካህናት ጾታ አንስት የሚኖሩበት የምእመናን አገልግሎትም ለመፈጸም አመቹ ክቡ ቤተ ክርስቲያን ነው። ክብ ቤተ ክርስቲያን አመች ነው። ይህ ቤተንጉስ የምንለው ሶስት በሮች አሉት። መስኮቶቹ እንደ ቤተክርስቲያኑ መጥበብና መስፋት ይወሰናሉ። በሮቹ ግን ሰፊውም ቤተ ክርስቲያን ክብ ሆኖ ከተሰራ ሶስት ነው ያለው በር የካህናት መግቢያ የምስራቁ የቅዳሴ መግቢያ መውጫ የአባቶች የምእመናን መግቢያ የእናቶች የምእመናት ሴቶች መግቢያ በር። ያም በዚህ ክፍል በአራቱ ማዕዘን የቤተ ክርስቲያን ስዕል እንኳ ሲሳል ስዕሎቹ የሚቀመጡት ምስራቅና ምዕራቡ ሰሜንና ደቡቡን የራሳቸውን ቦታ ይዘው ነው የሚቀመጡት። በምዕራብ የሚሳለው በምስራቅ አይሳልም። የደቡቡ ስዕል በሰሜን አይሳልም። ያ ምስራቁ አውደ ኢየሱስ ምዕራቡ አውደ ስቅለት አውደ መስቀል አውደ መስቀል ሰሜኑ አውደ ሰማዕታት ደቡቡ አውደ አንስት አውደ ቅዱሳት አንስት ተብሎ ተሰይሞ ነው። በአራቱ ማዕዘን ክቡ ቤተ ቤተክርስቲያን ይህን ያሳየናል። ቅኔ ማህሌት፣ ቅዱስቱ ቆራቢዎች የሚቆርቡበት መነኮሳት፣ መነኮሳያት፣ ካህናት የሚቆሙበት። ቅኔ ማህሌቱ ደግሞ የማይቆርቡ ምእመናን ምእመናትና ዝማር ካህናት የሚደርስበት ኪዳን የሚደርስበት ቅኔ ማህሌት ይባላል። ቅድስቱ መቁረቢያ ነው፣ ድርገት መውረጃ ነው። መቅደሱ ደግሞ ቀዳሲያኑ ሊቃነ ጳጳሳቱ የሚገቡበት ማለት ነው። ይህን ያሟላ ነው። ልክ እንደ ደብተራ ኦሪቱ፣ እንደ ኖህ መርከብ፣ እንደ ሐመረ ኖህ ክቡ ቤተ ክርስቲያን ያሟላል። ይህን ቤተ ክርስቲያን በአሰራር ደረጃ የመስቀል ቤተ ክርስቲያን አለ የመስቀል ቤተ ክርስቲያን ማለት ነው። መስቀል የመሰለ ቅድስት እሌኒ በኢየሩሳሌም አሰርታዊ የነበረ እንደሆነ ይነገርለታል። በአንጻሩ ደግሞ ክርስቶስ የተሰቀለበትን መስቀል በቤተ ክርስቲያን ላይ እንገልጸዋለን። በህንፃው ላይ ማለት ነው። የዚያ ምሳሌ ያለው አለ። በሁለተኛ ደረጃ ደግሞ የምኩራ በኦሪት የኦሪትን ምሳሌ በያዘ መልኩ እንደ ነጣና ቂርቆስ ቤተ ክርስቲያን ማለት ነው ምኩራቡን ባሳየ መልኩ በያዘ መልኩ እንደነ ደብረ ብርሃን ቅድስት ሥላሴ ጎንደር እነዚያን የሚሰራ አለ። ያ ምኩራብ ምሳሌ ነው ማለት ነው። ያ ያም ቢሆን ውስጡ ላይ ምስጢሩን ባለቀቀ መልኩ ነው የሚሰራው። ምሳሌውን ባለቀቀ መልኩ ነው የሚሰራው። ከዚያ ቀጥሎ ደግሞ ክብ አለ። ቤተ ንጉሥ ወይም ደግሞ እግዚአብሔር ወልድ ለሐዋርያት የመጀመሪያዋን ቅድ ህንፃ በፊልጵስ ይውስ ሰርቶ ያሳያቸው ማለት ነው። ሶስት ክፍል መቅደስ፣ ቅድስት፣ ቅኔ ማህሌት ያላት አለች። በገጠር ላይ አብዛኛውን ጊዜ ያ ቅርጽ ነው የሚሰራው። መቅደስ ቤተ ይሄ እግዚአብሔር ወልድ ለሐዋርያት ባሳያቸው መልኩ በፊልጵስ ይውስ ያ ይሰራል። በከተሞች ላይ ያለው ደግሞ እነቅድስት ስሌኒ ያሳዩት መስቀል፣ ይሄ የመስቀለኛ ቤተክርስቲያን ነው እየተሰራ ያለው ና ምስጢርነቱ ሁሉም ውስጣውን ስንተረጉሞ ያሳያል። ሁሉም አሁን እነጣና ቂርቆስን ሲል ጣራቸውም ሆነ እያንዳንዳቸው ምሳሌያቸው ማገራቸው የዚያኛውን ታሪክ የያዘ ነው። ምሳሌያቸው ሙሉ ያን ታሪክ ያስተረጉማል። መስኮታቸውም ያስተረጉማል። አምዳቸውም ያስተረጉማል። ውስጣቸው ክፍላቸውም ያስተረጉማል። አቀማምጣቸው ነው ሊለየው የሚችለው አቀማምጡ ደግሞ ምስጢሩ ሊያጎለው አይችልም። እና ያንን በያዘ መልኩ ነው ዲዛይኑ። አባቶቻችን ሁሉም ተጠቅሞበታል። እነ ላሊበላ ቤተ ጊዮርጊስ ሳይሆን መስቀል ነው መስቀል ነው ያ መስቀሉን በሙሉ ንጠፈን፣ ቤተ ክርስቲያን በመስቀሉ ምክንያት መሰራቷን እየተናገር ነው ማለት ነው። መስቀለኛ አሁን ያልተሰሩ ቤተ ክርስቲያንም መጨረሻ ላይ ጉልላታቸው ላይ መስቀል ያስቀምጣሉ፣ መስቀለኛ መሆናቸው ለመናገር። እዚህ ደግሞ ህንጻውም ላይ ጉልላቱም ላይ መስቀል ማስቀመጥ ሌላው ደግሞ ይሄ እንደ ምኩራበ አይሁድ ያለው ሰቀላ ሞላላ የሚባለው በጣም ሰፊ ሆና በሩም እንደ የቤተ ክርስቲያኑ ይሆናል። ጉልላቱም አንድ አይሆንም። የተለያየ ጉልላት እንደ ቤተ ክርስቲያኑ ስፋት ይሆናል። የሚገናኘው አንድ የሚያደርገው መቅደስ፣ የራሱ የሆነ መቅደስ መኖር መኖርና ማስቀደሻና መቁረቢያው መለየቱ፣ ጉልላቱ መስቀል መሆኑ ነው እንጂ አንድ የሚያደርገው ዓላማው ነው እንጂ አንድ የሚያደርገው ቅርጹ ይለያያል። አመችነቱም በአመችነቱ ለአገልግሎት አሰጣጡም ይለያያል። የሞላላውና የሰቀላው ቤተክርስቲያን እንደ ክቡ ቤተክርስቲያን አመች አይደለም። የሚከፈለው በመጋረጃ ነው፣ ግንብ የለውም። ያ ደግሞ ሴቶችና ወንዶች ሳይተያዩ ማስቀደስን ልብ ሳይሰርቅ ማስቀደስን መጸለይን ትንሽ ያሰናክላል ማለት ነው። ይሄ ነው በመካከል ሆኖ ሴቶቹን ለብቻ ወንዶቹን ለብቻ አድርጎ አይደል የንፍርሃን ማለፍ ያገኘው እሱ ከመካከል ሆኖ እነሱን ለየ ብቻ የሴቶችና የወንዶችን አንቀጽ የለየው በዛን ጊዜ ነው። ኖህ እንዲሁ ነበር ቤተክርስቲያኒቱ። ሌላው ደግሞ የዋሻ ቤተክርስቲያን አለ። ዋሻ በሩ አንድ ነው መግቢያው ከውስጥ የሚለየው አይማዶችም አሉት እንደየ ዋሻው። መቅደሱ እና ቅድስቱ፣ ቅኔ ማህሌቱ ይለያያል። መቅደሱ አንድ ይሆናል። ቅድስቱና ቅኔ ማህሌቱ ግን ተደባልቆ አንድ ላይ ሊሆን ይችላል። ሶስት ክፍል አይኖረውም ዋሻ መቅደስና የአገልግሎት ቦታ ግን መለየቱ ግድ ነው የሚሆነው። እና የዋሻ አለ። ፍልፍል ዋሻ ሰቀላ ሞላላ የምንለው አለ። ቤተ እንጉሱ ቢሆን ደግሞ ለቤተ ክርስቲያን አገልግሎት አመች የሆነው ግን እሱ ነው። ጥንታዊ ቤተ ክርስቲያን ቤተ ክርስቲያን እኮ ሳያነቡ የሚማሩበት አለምናት መጥፎ የቤተ ክርስቲያኑን አምድ አይቶ ሰማይታትን ይማራል። ጠርቡን አይቶ ሰማይታትን ይማራል። ሰማይታት እንዴት ተፈለጡ? እንዴት ተቆረጡ? ለዚህ ትርጓሚ ያስፈልገው እንዲሁ ፍልጡ ሲቆረጥ አይቶ ለምንድን ነው ፍልጡ የገባ ሰማይታት እንደተፈለጠ ለማጠየቅ ለማስረዳት። ማገሩ ለምንድን ነው ረዲት እግዚአብሔር ለማስረዳት። እሳተ ከላው ለምንድን ነው ረዲት እግዚአብሔር ለማስረዳት። ጭዱ ለምንድን ነው የጅማታቸው ምሳሌ። ጭቃውስ ለምን ተመረገ የስጋቸው ምሳሌ ይሁን። ሁሉ ሰማይታት ቁጭ አድርጎ ምን ረዳበት አለም ናት። ቤተ ክርስቲያን ማለት ነው፣ መጽሁፉ ውስጥ መጽሁ ነገረ ሞቱን ሕማሙን ስቅለቱ ለመረዳት ቤተ ክርስቲያን ናት። ሰጎን እንቁላሎቿን እንዴት አድርጋ ወደ ጫጩትነት እንደምትቀይራቸው የእሷ ምሳሌነት ደግሞ የሰጎኗ መስቀሉን በትኩረት ምእመናን ያለ እረፍት እንዲመለከቱ የእሷ የተፈጥሮ ታሪክ ያለበት ስለሆነ ምሳሌነቱ መቅረት የለበትም። እያንዳንዱ ሲያየት ቤተ ክርስቲያን ምስጢሩን ቁልጭ አድርጋ ታስረዳዋለች ማለት ነው። ቀራንዮን ቀጥታ የምናይባት ጎልጎታን የምናይባት ምስጢር ቤተ ክርስቲያን ናት። ከኃይሉ አንዱ በዚህ አንድ ቅዳሴ ሲቀድሱ የምናይባት ቤተ መቅደሱ ቤተ ክርስቲያንናት ማለት ነው። ውድ ተመልካቾቻችን የሕንጻ ቤተ ክርስቲያንን አተካከል በተመለከተ ከመምህራን ጋር ያደረግነው ቆይታ ለዛሬው በዚሁ ተፈጸመ። ቀጣዩን ክፍል ሳምንት ይዘን እንቀርባለን። ክርስቶስ ለ